ዌልካም ቱ ዱባይ ትላላችሁ። ሰላም ሰላም! ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ብዜት ትርፍርፍ ይበልልኝ። ሁለቱ ጨረቃዎች እንግዲህ ያው በሰላም ዱባይ ገብተውልናል ማለት ነው። እንኳን በሰላም መጣችሁ ዌልካም ቱ ዱባይ ትላላችሁ በእንግሊዘኛ። አይ እንግሊዘኛው እንኳን ይቅርና እንኳን በሰላም መጣችሁ። እግዚአብሔር በሰላም እንኳን አስገባችሁ። የሆነ ሳየው በጣም ነው የደነገጥኩትኝ። እንደዚ ሳያቸው ፎቶ ፖስት አድርገው ምናምን ነገር እንዴት ደስ እንዳለኝ የኔ ቅማም ደግሞ እንዴት እንዳማረባት ፍክት ቅብጥብጥብጥ ምናምን ነገር ብላ ከሸበለ ዋጋ ማለት ነው። ሀይሚዬ የኔናት አዎ፣ እንደዛ በደንብ አንቀሽ መያዝ አለብሽ ብሩጌን። ብዙ ቡችላዎች ስላሉ እዚህ እንደዛ ነገር ነው ውዶቼ። በሰላም ገብተውልናል። በሰላም ገብተናል ብለዋል። ዋናው በሰላም መግባታችሁ ነው የሚፈልገው። የምር በጣም ነው ከሚባለው በላይ ደስ ብሎኛል። ይችን ቀን ነበር የናፈቅናት። ይችን ቀን ለማየት ነበር በጣም የጓጓ ነው አብዛኞቻችን እኔ ከሚባለው በላይ ደስቴ መቆጣጠር አቅቶኛል እግዚአብሔር ይመስገን ስለ ሁሉም ነገር ውዶች ግን የሰው ደስታ እንደዚህ ያስደስታል እንዴ ስም ለምንድን ነው የምር ውድ እንትን ይሆናል ድንትን ልቤ ድብድብ የሆነ ልቤ ይመታል። ለማንኛው ዛሬ ውዶች አዲስ ነገር አለ። ያው በቪዲዮ ምናም መተው ፏ ይሉልናል። አንዳንድ ነገሮችንም እንደሚያሳዩን ሙሉ ተስፋ አለኝ። ሀይምዬ የኔ እናት ፈታ ቤልን ብሩኬ ደግሞ በደንብ እንደምታዝናናት ሀይምዬን ተስፋ